አመሰግናለሁ። ያው ሁልጊዜ እንደምናደርገው በማህበራዊ ትስስር ገጽ ላይ በበርካቶች የተጋሩ ሀሳብ፣ አስተያየት ከተሰጠባቸው መረጃዎች መካከል የተመረጡት ወደ ተመልካቾቻችን የሚደርሱበት የኢቢሲ ዶት ስትሪም ሰዓታችን ላይ እንገኛለን። ወደ ቀዳሚ መረጃችን እናልፋለን። ባለፉት የእረፍት ቀናት እንግዲህ በመደመር እይታ የዘርፎችን ምርታ በሚል እንግዲህ ለብልጽግና የከፍተኛ አመራሮች በጠቅላይ ሚኒስቴር አብይ አህመድ አማካኝነት ስልጠና ሲሰጥ ነበረ። በዚያ ስልጠና ላይ እንግዲህ በርካታ ሀሳቦች ተነስተዋል። በዋና ማንነትም ያው በተያዘው በጀት ዓመት የማንሰራራት ዘመን በማለት የተለያዩ ለውጦች እየተካሄዱ ይገኛሉ። እነዛ ለውጦች ደግሞ ማረፊያቸው ብልጽግና እንዲሆን ወይም ደግሞ ውጤታማ እንዲሆኑ ምን መደረግ አለበት የሚለው ላይ ትኩረቱን ያደረገ ነው ማለት ነው። በዚህም እንግዲህ የተለያዩ ተልእኮች የተቀመጡበት ለውጥ የሚሹ ሀሳቦች ደግሞ የተጠቆሙበት ነው። ከነዚያ መካከል በትላንትናው ዕለት ያጋራናቸውንና ሰዎች አስተት የሰጡባቸውን መረጃዎችን ማስቀድም ይሆናል ማለት ነው። ወደ ቀዳሚው አልፋለሁ። ያው በሬሱ ላይ እንደምትመለከቱት ዜሮ ግቦች በሚል ተቀምጧል ማለት ነው። በተለይም ተረጂነትን ተረጂነትን የሚያስቀሩ ወይም ደግሞ ተረጂነትን በመቀነስ የተረጂነትን ቁጥር መጠን ዜሮ ማድረስ እንደሚገባ አንስተዋል ማለት ነው። በተለያዩ መልኩ እንግዲህ ድጋፎች እናገኛለን። ድጋፎች ስናገኝ ከሌላ እንግል ደግሞ ስንመለከተው መለመንን የሚያበረታታ ነው እና እሱን ዜሮ ማድረግ እንደሚገባ ተገልጿል ማለት ነው። ከዚህ ባሻገር እንግዲህ ከመኖሪያቸው ወይም ደግሞ ከስራ ቦታቸው የሚፈናቀሉ ዜጎችን ቁጥር ዜሮ ማድረግ እንደሚገባም የተነሳበት ነው ማለት ነው። ሌሎችም መልከ ብዙ የሆኑ ለውጦች ወይም ደግሞ ዜሮ መደረግ ያለባቸው አሰራሮች እንዳሉ ተነስቷል ማለት ነው። ሌላው ደግሞ ያው የዜና ሹመት ነው። ተመልክታችኋል አይደል? አዎ። በተለይም ደግሞ በትላንትናው ለት ጠቅላይ ሚኒስቴር አብይ አህመድ ከህዳር 23 ቀን 2018 ዓመተ ምህረት ጀምሮ አምባሳደር በትረ መንግስቱን የጠቅላይ ሚኒስቴር ልዩ ጽፈት ቤት ኃላፊ ሚኒስቴር ዴት አድርገው ሾመዋል ማለት ነው። ያው የእሳቸውንም ዜና ካጋራም በኋላ በርካቶች አስተያየት የሰጡበት ነው። በተለይም በመደመር መንግስት ስርዓት ውስጥ ለወጣቶች ሀሳብ ላላቸው የሚመቻቹ እድሎች አሉና ያው ከዛ ጋር ተያይዞ በርካቶች የወደዱትና አስተያየት የሰጡበት ልጥፋቸው ነው። ወጣቶች ወደፊት እየመጡ ነው ያሉት። ምክንያቱም በዋናነት ደግሞ በመደመር ሳቢያንችም ስትገልጭ እንደነበረው ሀሳብ ነው፣ የሀሳብ የበላይነት ነው ሊገዛ የሚችለውና ሀሳብ ያላቸውን ወጣቶች ደግሞ በወጣቶች እንዲመራ ወይም ወጣቶች እንዲመሩ ማድረግ ትልቅ ነገር ነው። ልክ ነሽ። አንቺ ምን እንዳልሽ ነው ያው የመደመር መንግስት ብለን፣ ግን በተለይም ከአመራሮች አኳያ ለውጦች የሚሹ ጉዳዮች ተብሎ የተነሳባቸው ሀሳቦች አሉና ወደ ቀዳሚው መረጃ መለስ ስላርጋችሁና ለውጥ የሚሹ በተለይም ደግሞ ከአመራሮች ጋር በተያያዘ ትኩረት ሊሰጣቸው የሚገባቸው ጉዳዮች ምንድን ናቸው የሚለውን እናንሳ። በተለይም ጠቅላይ ሚኒስቴሩ የተለያዩ ስድስት ለውጥ የሚሹ ምሰሶዎችን አስቀምጠዋል። በዚህም በቀዳሚነት እንግዲህ የሀገር እድገት ወይም ደግሞ ብልጽግና እንዲረጋጋ

አመራሮች ሚና ከፍተኛ ነው። ስለዚህ እያንዳንዱ ተቋማት ደግሞ የሚኖሯቸው አመራሮች ለለውጥ እየቀረቡ ወይም ደግሞ እርሳቸው ቃል በቃል ሲገልጹት የማይኮፈሱ ሊሆኑ እንደሚገባ ያነሱበት ነው እና ከአመራር ጋር አንቺ ስላነሳሹ በእሳቸው ሀሳብ ለመደገፍ ያክል ነው። ሌላው ደግሞ ብቁ የሆኑት አመራሮች የሚያንቀሳቅሷቸው ተቋማት ደግሞ ምን ያክል የተቋሙን ግብ ወይም ደግሞ ራዕይ እሙን ለማድረግ ዝግጁ ናቸው ወይም ብቁ ናቸው የሚለው ላይ ሊሰራ እንደሚገባ የተነሳ ነው። ያው የሌላው ተከታዩ መረጃችን ደግሞ ከግብር አሰባሰብና ከገቢዎች ጋር የሚነሱ የተለያዩ ቅሬታዎች አሉና ከእነዚህ ጋር በተያያዘ እንግዲህ ከዚህ ቀደም እነዛ ቅሬታዎች የሚነሱባቸው ወይም ደግሞ የሚፈቱባቸው መንገዶች አሉ። አሁን ደግሞ አዲስ አሰራር ስለመዘርጋቱ ተመልክታችኋል። በትላንትናው ዕለት ተመልሰን ያው ከግብርና ገቢ ጋር በተያያዘ በተለያዩ ጊዜ ተገልጋዮች ቅሬታቸውን ያነሳሉ። ከዚህ በፊት የነበረው እንግዲህ በከተማ አስተዳደሩ ገቢዎች ቢሮ በኩል የሚፈታ ነበረ። አሁን ደግሞ ለከንቲባ ጽህፈት ቤቱ በተለይም ለከፍተኛ ኃላፊዎች ያ ቅሬታ እንዲቀርብ የሚችልበት መንገድ ነው ማለት ነው። በዚህም በአዲሱ አሰራር ከፊታችን ሐሙስ ጀምሮ ማለትም ከህዳር 25 2018 ዓ.ም ጀምሮ ቅሬታ ያላቸው በተለይም ከግብር አሰባሰብ፣ ከሰራተኞች ስነ ምግባር ጋር ከአገልግሎት አሰጣጥ በጥቅሉ ቅሬታ ያላቸው ተገልጋዮች በዚያ በመገኘት ከሐሙስ ሐሙስ እለት ላይ ዘወትር ሐሙስ ሐሙስ ከሁለት ሰዓት እስከ ሰባት ሰዓት እንግዲህ ለኃላፊዎቹ ማቅረብ ይችላሉ ማለት ነው። በአሰራሩም በተለይም ደግሞ ጥያቄያቸው የሚሰማበት ከዚያም በኋላ የተለያዩ ጥናቶች ወይም ደግሞ የማጤን ስራ ከተደረገ በኋላ ምላሽ የሚሰጥበት ስለመሆኑ ተገልጿል ማለት ነው። በተለይም የከተማ አስተዳደሩ ተገልጋዮች በተለያዩ ጊዜ የሚያነሷቸውን ጥያቄዎች ለመመለስ ብሎም ደግሞ አሰራሩን ለማዘመን እየሰራ መሆኑን ከመረጃው ጋር እያይዙ አውጥቷል ማለት ነው። በዚህም ማንኛውም አይነት ቅሬታ ያላቸው በአካል መምጣት ካልቻሉ በ9977 ነጻ የስልክ መስመር ላይ ሀሳባቸውን መላክ ይችላሉ። ከዚያ በተጨማሪ ግን በአካል ቀርበው ደግሞ ያላቸውን ቅሬታና ጥያቄ ማቅረብ የሚችሉበት በዚያም ደግሞ ምላሽ የሚሰጥበት ስለመሆኑ የተነሳ ነው ማለት ነው። አዎ እንደዚህ አይነት አገልግሎቶች አዲስ አበባ ከተማ ብቻም አይደለም፣ በጣም ትልቅ አስተዋጽኦ እያበረከተ ስለሆነ ነው ማንሳት የፈለግኩት፣ ሌሎች ከተሞች ላይ እየተተገበረ ነው። በተለይ የከንቲባ ችሎት በሚል በየሳምንቱ አንዳንድ ቀን ተመርጦ አንዳንድ ቀን አሳይን ተደርጎ በዛ ቀን ማንኛውም ማህበረሰብ በተለያየ መንገድ የመልካም አስተዳደር ችግር በደል ደርሶብኛል የሚለውን ሀሳብ ብዙ ይቀርባል በከንቲባው መሪነት። ከዛ ደግሞ ሌሎችም የካቢኔ አባላትም ይኖራሉ እና ፊት ለፊት ሀሳብሽን ታቀርቢያለሽ። ተጨማሪ ምርመራ የሚያስፈልገው ከሆነ ልክ እንደ ተለያዩ የፍርድ ሂደቶች ተጨማሪ ምርመራ እንዲደረግበት እየተመራ እንደገና በሚቀጥለው ቀን እየታየ በደንብ ኢንቨስቲጌት ተደርጎ ከምንጩ የችግሩ ምንጭ ታይቶ በደንብ መፍትሄ የሚሰጥበት መንገድ በጣም ቆንጆ ነው እና እንደዚህ አይነት ነገሮች መሄድ አለባቸው። በተወሰነ ቦታ ላይ ብቻ ተወስኖ ወይ በጥቅም በተለያዩ መንገድ አድሏዊ አሰራሮች ሊፈጠሩ ይችላሉ እና እነዚያን የሚያስወግድ በገለልተኛ አካል ያውም ከተማውን ሊመራል ተብሎ አሳይን በተደረገ መሪ ደግሞ ፊት ለፊት ተገናኝተሽ መፍትሄ ማግኘት ምን አይነት ትልቅነት እንደሆነ ማሳየት ይቻላል እና ይበል የሚያሰኝ አሰራር ስለሆነ ነው። ልክ ነው። ያው አንተም እንዳልከው ነው። ያው ከዚህ ቀደም ያለው የከተማ አስተዳደሩ የገቢዎች ቢሮ ቅሬታ የቅሬታ መፍታት ስራን ይሰራ ነበረ። ይሄ ግን በተጨማሪም ከዛ የዘለሉ ወይም ደግሞ በዚያ ደረጃ ምላሽ ያላገኙትን ከፍተኛ የሆኑ የጽህፈት ቤቱ ኃላፊዎች የሚያዳምጡበትና ከስር ከመሰረታቸው ደግሞ በማጤን ምላሽ የሚሰጡበት ነው። ይበል የሚያሰኝ ነው። ከዚህም በተጨማሪ እንግዲህ ህዝብ ያለው ቅሬታ ደግሞ በቀጥታ በተለይም ያው ከገቢ ጋር በተያያዘ በቀጥታ ሊያቀርብበት የሚያስችል መድረክ ስለመሆኑ የተነሳ ነው ማለት ነው። በቀጣይ ደግሞ ምን አይነት እመርታዎች ተመዘገቡበት የሚለውን የምንመለከት ይሆናል። ወደ መቋጫው መረጃችን አልፋለሁ። ኢንዶኔዥያ ስሪላንካና ና እንግዲህ ታይላንድ በተፈጥሮ አደጋ እየተናጡ ይገኛሉ። ሀገራቱ አውሎ ነፋስን፣ ጎርፍን፣ እንዲሁም ደግሞ የመሬት መንሸራተትን እያስተናገዱ ስለመሆኑ ነው እንግዲህ በትላንትናው ዕለት በትልልቅ የዓለም አቀፍ መገናኛ ብዙኃን ላይ እየተጋራን የነበረው። በዚህም ሳቢያ እንግዲህ ወደ አንድ ሺህ አራት መቶ የሚሆኑ ዜጎች ህይወታቸው ስለማለፉ የተገለጸ ነው ማለት ነው ያው ሁሉም ሀገራት በተለይም ደግሞ አፋጣኝ የሆነ ምላሽን እርዳታን ለማድረግ ነው የመጀመሪያው ትኩረታቸው ያደረጉት። ኢንዶኔዥያ እንግዲህ በተለይም ለዜጎቼ ፈጣን የሆነ ምላሽ መስጠትን ቀዳሚ ያደርጋለሁ ወይም ደግሞ ትኩረቴ እዛ ላይ ነው ብላለች። ስሪላንካም እንግዲህ ባላት አቅም ምላሽ እየሰጠች ትገኛለች። ከዚያም ባሻገር ግን ያው ሌሎች ሀገራት እርዳታ እንዲያደርጉላት ጥሪ እያቀረበች ትገኛለች። ታይላንድም በዚህ መልኩ ተመሳሳይ ስራን እየሰራች ትገኛለችና በርካቶች የተጋሩት መረጃችን ነው። ከዚህ ጋር በተያያዘ ይህን መሰል የተፈጥሮ አደጋዎች እንግዲህ ብዙ ጊዜ ማስቀረት ባይቻልም ነገር ግን መንስያቸውን ደግሞ መገመት ይቻላል። የአየር ንብረት ለውጥ ቀውስ ደግሞ በቀዳሚነት የሚቀመጥ መንስኤ ነው እና ከዚህ ጋር ተያይዞ ያው በርካቶች ለአየር ንብረት ለውጥ ቀውስን ለመከላከል እንግዲህ የሚነሱ ሀሳቦች ሊጠናከሩ ወይም ሊደገፉ ይገባል ሲሉ ሀሳብ አንስተዋል። ከዚህ ባሻገር ግን ያው አንድ ኢሮኒውስ ያጋራው ደግሞ መረጃ አለ። የዓለም ሳይንቲስቶች የአየር ንብረት ለውጥ መከላከል ላይ ፈጣን ምላሽ እንደሚያስፈልግ ጥሪ አቅርበዋል ከጥሪ ማቅረብ ደግሞ ባሻገር የፊርማ ማሰባሰብ ስነስርዓት አካሂደዋል ማለት ነው። በተለይም ይህ ካልተደረገ በፈረንጆቹ አቆጣጠር ሀያ ሀምሳ ላይ አለማችን እንግዲህ አስከፊ የሆነ ገጽታ እንደሚኖራት ነው የገለጹት። በዚህም እንግዲህ ምሁራኖቹ ተሰባስበው ወይም ደግሞ በአንድ ባሰባሰቡት ዲክላሬሽን የአለም መሪዎች ለዚህ ቀውስ ምላሽ እንዲሰጡ የሚሰሩበት እንደሆነም የተገለጸ ነው ማለት ነው። የአየር ንብረት ለውጥ ላይ በደንብ በሰፊው ካልተሰራ መዘዙ በጣም ከባድ ነው። ሀያላን ሀገራት የአየር ንብረት ለውጥ ችግሮች መንስኤ እየሆኑ ነው ያሉት፣ ራሳቸው ራሳቸው ደግሞ ገፈቱንም እየቀመሱት ነው። አሜሪካ በሰደድ እሳት ምን ያክል እንደተጎዳች አይተናል። ቻይና ደግሞ ባለፈው ሳምንት ገደማ ሆንግ ኮንግ አካባቢ ምን አይነት የእሳት አደጋ ተፈጥሮ እንደነበረ ማየት እንችላለን። እና ታላላቅ ሀገራትም ችግሩ እየገጠማቸው ነው። ተቀምጦ በጠረጴዛ ዙሪያ ከመወያየት በዘለለ ተግባራዊነት ላይ ውጤት ካልመጣ አሁንም ችግር አለ። እንደ ኢትዮጵያ እኮ ግሪን ሌጋሲ ላይ ትኩረት ያደረገችው እንደዚህ አይነት መሰል የተፈጥሮ አደጋዎች የማይቀሩ ስለሆነ ነው። እየጨመሩ እያደ ሲደጉ ይሄዱና ሀገር ሽን ህልውና አደጋ ላይ የሚጽል ሁኔታ ላይ ሁኔታዎች ይመጣሉና ያንን ደግሞ ለመቀነስ ያለው አማራጭ የአየር ንብረት ለውጥ ስጋት የሆኑ ጉዳዮችን ቀድሞ መቀነስ ያስፈልጋል። ለዚህ ደግሞ ሀያላን ሀገራት ምንጮች እነሱ ናቸው፣ መፍትሄ ማመላከት ያለባቸው እነሱ ናቸው ብዬ አስባለሁ። አዎ ልክ ነው። አንተም እንዳልከው በተለይ ያላቸው ድርሻ ከፍተኛ በመሆኑ ምላሽ መስጠት ላይም ቀዳሚ እንዲሆኑ ብዙ ጊዜ ከእነሱ ይጠበቃል ና ነገር ግን ያው ከዚህ ቀደም በተለያየ መልኩ ይሰራል። በዋናነት ደግሞ ይህንን ትኩረት አድርጎ የሚሰራው የኮፕ ጉባኤ የሚታወቅ ነውእና ያው ብዙ ጊዜ ስምምነቶች ይደረጋሉ፣ የመፍትሄ ሀሳቦችም ይቀመጣሉ። ነገር ግን የሚጠበቅባቸውን ማድረግ ላይ ትንሽ አጠያያቂ ነው። ና እሱ ላይ መስራት እንደሚያስፈልግ ነው ሳይንቲስቶቹ እንግዲህ ጫና እያደረጉ ያሉት ከአንድ ሺህ በላይ የሚሆኑ ወደ አምስት መቶ ገደማ የሚሆኑ ሳይንቲስቶች ናቸው። ከዚያ ግን የተቀሩት ደግሞ በከፍተኛ የትምህርት ደረጃ ላይ የሚገኙ ምሁራን በአንድ ላይ በመሰባሰብ ነው እንግዲህ ይህንንም ጫና ለማሳደር እንግዲህ በአንድ የሆኑት ማለት ነው። ያው ይህም አንድ የተጋራ ነው መረጃችን ነው። መረጃዎቼ እነዚህን ይመስሉ ነበር።